ዛሬ የማሳያችሁ እንዴት የዘገየባችሁን ማለት ናሽናል አይዲ ተመዝግባችሁ አይዳችሁ ነንበራችሁ በሚሴጅ የሚላከው ማለት ነው ዘግቶባችሁ ወይ ደግሞ ጭራሹንም ሳይላክላችሁ ወይ ደግሞ ለጠፋባችሁ ልጆች እንዴት መልሳችሁ ማግኘት እንደምትችሉ ነው። መጀመሪያ የምናደርገው ማንኛውም ብሮዘር ላይ ይችን እንጽፋለን። ኤችቲቲፒኤስ ሁለት ነጥብ ፎርዋርድ ስላሽ ስላሽ አይዲ ዶት ጂኦቪ ዶት ኢቲ ስላሽ አድርገን ሄልፕ እንላለን ማለት ነው። ይሄንን ኮፒ አድርገዋለሁኔ፣ እናንተ ጻፉት። ፔስት እዚህ ጋር ባድርገው፣ ይሄ እንዲያርጌ ሰርች ይለዋለሁ ማለት ነው። ሰርች ከሚያደርግ የተወሰነ እንጠብቅና እዚህ ጋር የሚመጡት አማራጮች አሉ። እዚህ ጋር ስማችሁን ሙሉ ስም ትጽፋላችሁ ማለት ነው። ለምሳሌ የሙሉ ስም መጻፍ አለባችሁ። ይህንን እንደዚህ ብጽፎ ሆኔ ሙሉ ስም እንደዚህ ትጽፋላችሁ። እዚህ ጋር ስልክ ቁጥር ሙሉ ስልክ ቁጥራችሁን እዚህ ጋር ኦረዲ ስለጻፍኩት አለ ታደርጋላችሁ ማለት ነው። እዚህ ጋር ሁለት አማራጮች አሉ። ወደ ተውረድ ስናደርገው ኢንዲኬት ዘ ኢሹ ዩ ወርክ ላይክ ቱ ሃቭ ሪዞል ፍሮም ኦፕሽን ቤሎ፣ ከነዚህ ውስጥ ትመርጣላችሁ ማለት ነው። የትኛው ነው አንዳንዴ ተልኮላችሁ በሚሴ ተልኮ ሊጠፋባችሁ ይችላል። አንዳንዴ ደግሞ ሊዘገይ ይችላል። ስለዚህ የትኛው ነው እዚህ ጋር አይ ኮምፕሌትድ ማይ ሪጂስትሬሽን በት ዲድ ኖት ሪሲቭ ማይ ፋይዳ አይዲ ቪያ ኤስ ኤም ኤስ። ተመዝግቤ አልተላከልኝም ማለት ነው። ተመዝግቦ ይዘገያል፣ አንንዴ ወይ ደግሞ ጭራሹን ላይላክ ይችላል። ስለዚህ የትኛው ነው ይናንተ እዚህ ጋር ዘግይቶባችሁ ከሆነ ወይ ደግሞ ምንም ካልተላከላችሁ ተመዝግባችሁ በእስከ አምስት ቀን ቢበዛ አምስት ቀን ነው አምስት ቀን ድረስ ካልተላከ መመዝገብ አለባችሁ ማለት ነው። ስለዚህ ይህንን ቲክ ታደርጋላችሁ ማለት ነው። የዘገየባችሁ የጠፋባችሁ ደግሞ ማለት በስልክ ተልኮ ሳታውቁ ካጠፋችሁት ይሄንን ትነካላችሁ። አይ ሉስት ማይ ፋይዳ ነምበር የሚለውን አንዴ ትጨናላችሁ ማለት ነው። እስኪ እኔ አልተላከልኝም ብዬ ሊድ ስለዚህ እዚህ ጋር አይዲ ነምበር ይላል። አይዲ ነምበር ካላችሁ ታስገባላችሁ ከሌላችሁ ግን አይ ዶንት ሃቭ ኤኒ ሬጅስትሬሽን አይዲ አይዲ ካላችሁ ሬጅስትሬሽን አይዲ ካላችሁ አይዲያችሁ እዚህ ታስገባላችሁ በብዛት ግን ላይኖር ስለሚችል ይህንን እንጫንና እዚህ ጋር አማራጮች ይመጣሉ ሬጅስተሬሽን ሴንተር የተመዘገባችሁበት ቦታ ማለት ነው። ይሄ ለምሳሌ እዚህ ጋር እንዲስነካው ይህን ሁሉ ያመጣልናል። በኮሜርሻል ባንክ አቃቂ አካባቢ ከሆነ የተመዘገባችሁት ሁሉንም እዚህ ጋር ያመጣል። እናንተ የእናንተ መርጣችሁ ትሞላላችሁ። ለምሳሌ ፊደል በፊደል አዳማ ብይ ብጽፍ ለምሳሌ አዳማ ላይ የተመዘገበ በኤም ጀምሩትን ሁሉንም ያመጣል እዚህ ጋር አዳ ማብል እዚህ ጋር በኤ ያሉትን ይጀምርልኛል። አዳማ ከሆነ አዳማ እንፈልጌ እሞላለሁ ማለት ነው። ከዛ የተመዘገባችሁበት ቀን ነው። አዳማ አዳማ ከሆነ ለምሳሌ የዚህ ጋር ያለላችሁ ቢሾቱ፣ ዋሳ፣ አዳማ የተመዘገባችሁበትን ቦታ ቀጥታ መምረጥ ነው ማለት ነው። ለአዳማ ከሆነ አዳማ መርጣችሁ እዚህ ጋር የተመዘገባችሁበትን ቀን እዚህ ጋር ወሩን የተመዘገባችሁበት ወር ለምሳሌ ስድስተኛ ወር ከሆነ ስድስተኛው ቀኑ ደግሞ አስራ ሶስት ከሆነ አስራ ሶስት ሁለት ሺ አስራ ስድስት ሊሆን ይችላል። በፈረንጅ መጽሐፍ ትችላላችሁ። ይህን ሙልታችሁ እዚህ ጋር አያምኖት ሮቦት የሚለውን አንዴ ትነኩትና ራይት እስከሚያደርግ ጠብቃችሁ ሳሚት ትሉታላችሁ ማለት ነው። እንዲያርጋችሁ ይሄ ምን ለሆነ ነው? ላልተላከላችሁ አይዳችሁ ተመዝግባችሁ ቴሌ ሊሆን ይችላል የተለያዩ መስሪያ ቤት በብዛት ይመዘገባል። ላልተላከላችሁ ሲዘገይ ማለት ነው። በዚህ መልኩ ሰሚት ብላችሁ ይሄድላችኋል ማለት ነው። ከዛ ሰሚት ብላችሁት በእስከ አምስት ቀን ባለ ውስጥ በሚሴጅ አይዳችሁ ይላካል። ያንን የተላከላችሁን አይዲ ይዛችሁ ደግሞ በቴሌብር ወይም ደግሞ እዚህ ላይ እንዴት በቴሌብር በሞባይላችሁ ላይ ገብታችሁ አይዲያችሁን ማግኘት ትችላላችሁ። ከፈለጋችሁ ፕሪንት ማስደረግ ትችላላችሁ። ከፈለጋችሁ ስልካችሁ ላይ ሴፍ አርጋችሁ ማስቀመጥ ትችላላችሁ ማለት ነው። ይሄ አሁን ምንላለለም ላልተላከ ሎስት ከሆነ ከጠፋ አይዲ ማለት ተልኮላችሁ ስልካችሁ ላይ ታልኮ ምን ካልሆነ ታጥፍታችሁ ሊሆን ይችላል በተለያየ ምክንያት ከጠፋ ከተላከላችሁ በኋላ አይሎስት ማይ ፋይዳ ነምበር የሚለውን እንጫንና እዚ ጋ እንደ ቅድሙ አይዲ ካለን አይዲ እናያስገባለን ከሌለ ግን አይ ዶንት ሀቭ ማይ ሪጅስትሬሽን አይዲ የሚለውን ከተጫንን በኋላ ልክ እንደ ቅድሙ እዚ ጋር ሬጂስትሬሽን ሴንተሩን እንመርጥለታለን። ሬጂስትሬሽን ነንበር እዚህ ጋር ልክ እንደቀድሙ የተመዘገብንበትን እነዚህ ጋር በብዛት ኢትዮ ቴሌኮም ይልና እዚያ የተመዘገብንበትን ቦታ ነው የሚያሳየን። ወልቂጤ ሁሉም አሉ ማለት ነው። እዚህ ጋር እነዚህን እንመርጣለን ማለት ነው። መርጠን ለምሳሌ በአቢሲኒያ ባንክ ሊሆን ይችላል፣ ድሬደዋ ሬቨኑ ኦፊስ እዚ ልክ ከሆነ ይህን ትመርጣላችሁ ልክ እንደቀደሙ እዚ ጋ አሁንም ቀኑን ወሩ እዚጋ መጀመሪያ ይሞላል። ከዛ እዚጋ ሁለተኛው ላይ ቀኑን ነው። ወሩን ከሞላን በኋላ ቀኑን ከዛ ዓመተ ምሕረቱን ጽፈን እቺን አንዴ አያምኖት ሮቦት የምትለዋን አንዴ ተጭንን ሰሚት ማለት ነው ማለት ነው። ከዛ አሁንም ልክ እንደቀድሙ ይላክልናል ማለት ነው ሬጅስትሬሽን አይዲ ይላክልናል። እሱ ከተላከልን በኋላ ደግሞ ምን እናደርጋለን? ልክ ፋይዳ ነንበራችን እንዳገኘን እሱን ይዘን የት እንሄዳለን? እንደዚህ ኤችቲፒኤስ ሁለት ነጥብ ፎርዋርድ ስላሽ ሁለት ጊዜ አይዲ ዶት ጂኦቪ ዶት ኢቲ ብቻ ብለን ይህንም ማንኛውም ብሮውዘር ላይ ኮፒ እናደረግና ይህንን ወይ ደግሞ መጽሐፉትና ማንኛውን ብሮዘር ላይ ይህንን ስታስገቡ ይሄ ይመጣላችኋል። እዚህ ጋር እቺ ማለት ነው። ይህንን እዚህ ጋር አስገብታችሁ ሰርች ስትሉ ይሄ ይመጣላችኋል። ሬጅስተር፣ ይህ አዲስ ለመመዝገብ ነው። ካርድ ፕሪንት ለማድረግ፣ ካርድ ፕሪንት ለማድረግ የሚለው አንዴ እጫ ነው ና ከዛ እዚህ ጋር ምን ነንበር አስገቡ ይለናል። ኤፍኤን ኤፍኤኤን ፋይዳ አለያንስ ነንበር አስገቡ ይለናል። እዚጋ የተላከላችሁ ላይ ኤፍ ኤ ኤን ነንበር የሚላለ እሱን እዚህ ፔስት ነው የምታደርጉት ማለት ነው። ለምሳሌ የሄኛውን ኮፒ አረግና የኔ ነው። ይህንን እዚህ ጋር የምንለዋለን ትራክ ኦርደር ነንበር እና እዚህ ደግም ደግሜ ያስገባዋለ። ወይም አንዳንዴ ቀጥታ ይመጣል። አንዳንዴ ያስቸግራል። እዚህ ቁጥሩ አንድ ቁጥር አስራ ሁለት ድጅት ነው። ይሄን 12 ድጅት አስገብታችሁ ሎጊን ትሉታላችሁ ማለት ነው። ይሄ እዚህ ጋር ሎጊን ትሉትና ትንሽ ይቆያል ትጠብቁታላችሁ። እዚህ ጋር በስልካችሁ ምን ይመጣላችኋል? ኮድ ይመጣል። ያንን ኮድ ታስገብታችሁ ኔክስት ስትሉ ምን ላከልኝ ማለት ነው። አሁን እዚህ ጋር እንደምታዩት እዚህ ጋር ተልኮልኛል። ኮፒ ለውና እዚህ ጋር አስገባዋለሁ ከዛ ከነ ፎቶ ያመጣልኛል ማለት ነው። ከዛ ሴቭ ማድረግ እችላለሁ ፕሪንት ማድረግ ትችላለሁ። እስከሚመጣ ትንሽ እንጠብቀው። ይኸው ልክ እንደዚህ ይመጣል። ይህንን ሴቭ ማድረግ ትችላላችሁ። እዚህ ጋር እንትን ብላችሁ ፕሪንት ማስደረግ ትችላላችሁ። በፖስታ ቤትም እዚህ ጋር ያሉ የተለያዩ እንትኖች ፕሪንት አድርገው ያመጡላችኋል። በዚህ መልኩ ፕሪንት ማድረግ ትችላላችሁ ማለት ነው። መልካም ጊዜ።